እኔ ቀጭ ነኝ ማርያም እንትን ያክላል። ምንሸና የምትወዳት የሆነ ያልክ ይመስላል እንጂ እሷ ስለምትወደኝ የኔ ተንበርክ ክሮ እንደዚያ መጎዳት ለእሷ ምንም ነው። እሱን ነው የሚጎዳው። በጣም በጣም መ ከሰን ፋቅዳብ ግን እኔ ደግሞ ድራማ ድራማ አልፈልግም። በቃ ሁላችንም እ ሁላችንም እንድንለወጥ ነው እንድንሰራ ነው የምፈልገው።

የማነ ይሙት ማታ ከአንድ ጋር እኔ ጋር ተጣልቼ ነበር። እናቴ ትሞታል ሰው እና ምነው እንደዚህ ምትወዳት የሆነ ያልክ ይመስላል እንጂ ዲፕ ጽጌን፣ እሷ ስለምትወደኝ የኔ መጎዳት ምንም ነው። እኛ እኮ ነን ተመልካቾቹ የሆነ ነገር ተንበረከቅ ጠየት ካልተቀበለችን፣ ዳስ ኖርማል ነው ይሄ። ወርደት ቀለል አድርገሽማ አትይ። ወንድ ልጅ ምን አድርጎሻል? አይ እንዲህ ቀለል አድርገሽ አትይ። ብቻ የተንበረከከው ምናሹ ለቀለበት የተንበረከከው፣ ጫማ ከልታ ሰር ተንበረከከ። አታውቅም አንዴ ወጥቶ ያውቀሽ ነው። በቃ እግዚአብሔር አንተ ከወደርካ ጽጌ አስሬ ብትንበረከክላት ምን ችግር አለው? ፈጣሪ በረከ ለሰው ልጅ

ሜሪ የኔ ጉዳት ያሳስባታል። ሰው እንድጎዳ አትፈልግም። ስለዚህ ከጎኔ ነው የምቆሙ። እኔም ሜሪን አንድ ሰው እንዲያስሜሪን ታበዟለች። ልናገራት አልፈልግም፣ ማንም አይፈልግም። ግን ታበዟለች። ሜሪ በጣም ታበዟለች። ዳኒ፣ እኔ እግዚአብሔርን ነገ የዛሬ ነገ ምናምን አሁን እኮ ይሄ ህይወት ከዚህ ጋር ያበቃል ማለት አይደለም። ነገም እኮ ከሰው ጋር ልትጣላ ትችላለህ። ግን ሜሪ የምትሆነው ነገር ልክ አይደለም። አዎ በጣም ይሄ በተለይ የሚያስጠላኝ ንግግሯ እንደንባያፈርጥሻለሁ እንደዚህ ያደረግሻለሁ ይሄ ጎትታ ወይኒ እኔ በቃ እዛ ጋር እኔ ስልኬን ስንት ቀን እንደውረወርኩት ብታ እንዴት እንደምናደድ እንዴት እንደምትሆኑ በእሷ ብቻ እናት ብትሆኒ እ ማወጣት አለባችሁ እንኳን እሷ ጓደኛ ወይም ምናምን ሆና ቀርቶ እናት ራሱ ማለት ነው ትዳር ይዘን እየኖረን ባልና ሚስት ሲጣላ፣ እናት እንደዚህ አይሆንም። እሺ ሁለቱን ማረጋጋት ከቻለ ምናምን ነው እንጂ ይሄ እሷማናእንደም ባይ የምታፈርጠው እሷ ካልተረጋጋች የምትረጋጋ ሰው ውስጥ ካልሆነች ምን ታድግም። ሄ ልክ እኮ በቃ ምን ትሰራለች እዛ አካባቢ ላሽ ማለት ነው። የለባትም፣ በቃ ምንም አትሰራም እኮ ምን አብሮኝ የተገፋ የተሰቃየ ልጅ አለኝ፣ በመንገዱም በየትኛውም በስደቱ ከየመን ጀመረ። ግን ለዛ ነፍሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም፣ አላፍርም። መቼም ደግሞ አላፍርም። በልጅ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋዬ የማልቆርጠው እኔ ለልጅ ስል ነው። ምክንያቱም የተደረገብኝ ነገርና የሆንኩት ነገር ነው የራስ የሚያስጠፋ ነው። ኦልሬዲ ግን ጭንቅላ ስላለኝ እኔ ራሴን አላጠፋም። ገብቶሻል። ነገ እኔን የሚጠብቅ ልጅ አለኝ። እኔ ከሄድኩኝ መቼም የኔን ሰው የማያገኝ የሚናፍቅ አለ፣ ልጅ አለኝ። ግን ዝዙ፣ እዚህ ጋር ስለመጣሽ በጣም ነው የማመሰግነው። አላህ ይስጥሽ። ምንም አለንም። እኔ እንደማንኛውም ሰው እኔ ቪዲዮ ይወጣል ፎቶ ይወጣል ችግር የለም ማንም ያቀኛል። አንቺን ግን ሚዲያ ላይ ውጭ ብዬ ማሳጣት አልፈልግም ምክንያቱም ህመሙን አቀዋለሁ፣ የሰውን ፊት አቀዋለሁ። ልንገርሽ ገብቶሻላ። ራስሽን ማፖስትሽን ችግር የለም። በአስር ቀን ውስጥ አንቺን ነዚ ጋር መጣሽ በአንድ ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬ እየነገርኩሽ ማለት ነው ግን እናቴ ሁኔትን ሀቢባን ህዝቡን በጣም ነው የማመሰግነው። ምክንያቱም የራሴን ጉለቴን ስለማውቀው እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ለወደፊትም አላማዬ ባይሳካልኝ የራስ ነው አለው። ለልጄ ምንም ሆነ አይጠይ። እሺ፣ ሱዙ መናገር የምትፈልጊ ነገር ካለ መናገር ትችያለሽ። ለወርዱ ወይንም ደግሞ እንዴት እንዲያለቅ እንዴት ብዙ ቢከፋ ባይከፋ አሁን አንቺ ብርሽን ላ ፈለግሽው አላህ ይስጣት ሙኒት፣ ሁለት መቶ ሀያሺ ብርሽ ገብቶ ደረሰኝ እናስረክብሻለን። ከዛ ጉዳይ ዋልቃል። እኔ የመጣውት ብሬ እንዲሰጠኝ ነው ብለሻላ። ብርሽ ከተበለሰ ሌላ ምንም አይነት ወራ ያስፈልግ። ሁሉን ነገሩን ታቂያለሽ፣ አህመድን ሁሉን ነገሩ ከአንቺ በላይ የሚያቆጭ ደካማ ጎኒ ባለኝ ነገር ተጠቅመሻል። አለቀ። ምንም ነገር የለውም። ይሄ ደካማ ጎኒ ደግሞ አግንተሻል በቃ አህመድ፣ አንቺ እኔ ማሰር ፈልገሽ አላሰርሽ አይሰጠሽ። እኔ ምንም የምለው ነገር የለም፣ ወላሂ አልቀየመሽም። አሁንም አፉ ብዬሽ ነው የምሄደው። እኔ ነገ ምን እንደምሆን አላውቅም፣ ምክንያቱም አንቺ በእኔም ልትጎጂ ትችያለሽ፣ ሳላውቀው ማለት ነው። ገብቶሻል አይደል? ግን ይሄ ነገር እኔ አልሰጥሽም ብዬሽ ቢሆን ችግር የለውም ነበር። እኔ ሁሉንም ድክመቴን ታውቂያለሽ። እኔ እኮ ችግሬን አምተሽ እዚህ ጋር ለሰው እንድታወሪልኝ ሳይሆን ወይንም ደግሞ ለሶስተኛ ወገን አሳልፈሽ ልትሰጪ ሳይሆን እንድትረጅኝ ነው እኮ ላንቺ መጥ ሞኒካ ግን በጣም ነው የምወድሽ፣ በጣም ነው ደስ የምትይኝ። እኔም እወድሃለሁ ወንድማ ማለ ማለ ብሶማች። ግን እኮ አንድ ነገር ልጠይቅሽ ነው። ጠይቅ። ለምንድን ነው የምትሳደብ? ግን ህዝቡ ራሱ እየሰደበ መሰሰቲ ህዝቡ ራሱ ይሰድባል። አንቺ በቃ ሰው በተናገረሽ ቁጥር ዝም ብለሽ ትሳደባለሽ። ምን አባት ከታዲያ አድርጊ እየሰደበኝታ ማን የሰደበሽ ህዝቡ? ዛታሲ ዝጣችሁ ነው። አንቺ እኮ ህዝቡ ጋር ፍቅር ስላለሽ እኮ ህዝቡ ከአንቺ ጋር ስጫወት፣ አንቺ መሳደብ የለብሽም። እኔ ለማን ነው ምሰድብ? መሰለ ለዛ እንትና ሰደበችሽ፣ እንትና እንደዚ ያለችሽ፣ ሞጣ እንደዚ ያለ እንትና፣ ያልዚ ስም ጽፎ አቴንሽን ሲኮረች። አዎ የረገጠሽ ሰው ርገጪው። በቃ ሌላ መቼ ረገጥኩ እኮ። ለአንተ ረግጬአለሁ። አዎ፣ ባለፈ ተሰደብሽኝ እኮ ሰርብሽኝ፣ አወጣሽኝ እኮ ምን እርጌ፣ ወረወርሽኝ እኮ ምን እርጌ። አሀ ገና ገብቼ እኮ ኔትወርክ ምናምን ሲይዘኝ በቃ ተሳደብሽ እኮ። ውይ የእኔ ወንድ፣ ዝም ብለህ የምትላገጽ ያለህ መሰለህ? ኧረ እኔ አልላገጥም። ኧረ እኔ ጨዋ ሰው ነኝ። አንድ ሴት በቃ አዎ ማን ለፍቅረኛዋም ሆነ ለባሏ ብር ሰታ ወዳ ፈቅዳ ሰጥታ በተስማሙ ሰዓት በቃኝ አልፈልግም ብሎ ያ ሰውዬ ይሄ ግንኙነት በቃኝ ሲል እኔ ጋ ብትመጡ ሌላ ቤት አያገባኝ። እኔ ጋ ግን አይቻልም፣ አይቻልም። ስተደብቃችሁ ትሰጣላችሁ፣ እኛ ሳናቅ፣ ሳታማክሩን፣ ሳትነግሩን። እኔ ቀጭን ነኝ፣ ማርያም፣ እንትን ያክላል፣ ምን አጥንቴ፣ የእግሬ አጥንት

ጋይስ እስካሁን እስካሁን አብራችሁን ስለቆያችሁ እናመሰግናለን። ቴንክ ዩ ሶማች። እንደ ድራማ ድራማ እንደዚህ አይደለም የሚያደርጉት። በቃ እንደዚህ ይቀራረቡና ከመነካካቸው በፊት ከት ታደርጋለች አይደለ? ኤክሳይትመንት እኮ ነው።